አህለን ሀዋይ ተመልሰን መጥተናል። አዛ መስሎ ቅቢ አንጓች ትላለች። ሀያቴ አህሙ እንግዲህ ዛሬ አዲሱ አህሙ ኢሳም ጥፋተኛ ነው፣ ሴት ልጅ ለምን በዚህ ልክ ይገፋል ብሎ መጣ። ፈኪያም እንግዲህ እኔ ጠንካራ ነኝ፣ እንደኔ ጠንካራ አውጥቼ ስለተናገርኩ ነው፣ ሁልሽም በድብቅ እያልሆነ ያልሆነ ነገር እየሰራችሁ ነው ብላለች። እኔ የፈኪያን ጥንካሬ እንደው ቢያካፍለኝ ይላለሁ። በዚህ ራሴን ዝቅ አድርጌ ሳይሆን የሆኑ ነገሮች ሌላ ነገር በቃ መሰረታዊ ጉዳዮች ሲመጡብኝ እንድጠነክር እንደው የእሷን ጥንካሬ በምን እንዳገኘችው ብታካፍለኝ ሸራ አድርጉልኝ ሀባይም ማለት ነው። ነገር ግን ይህንን የሴትነት የእንክብሬን ዝቅ በሚያረግ ጥንካሬ አይደለም የምፈልገው፣ ኔ አልፈልግም። አህሙ ደግሞ ዛሬ ኢሳም ጥፋተኛ ነው፣ ኢሳም መልስ እንዲሰጠኝ እፈልጋለሁኝ፣ ይቅር እንዲል ፈልጋለሁ ብሏል። ነገር ግን እኔ እንደምለው ኢሳም አምስት እኔ እንደ ራሴ እይታ ኢሳም ትክክለኛ መገባት ያለውን መልስ ነው የመለሰላት። እሷናት እንጂ ትንሽ ክብሯን ዝቅ አድርጋ የወረደችው፣ ኢሳም የሴት ልጅ ክብር አልነካም ማለት ነው እንደኔ። አህሙ ደግሞ የሴት ልጅን ክብር በዚህ ልክ መመለስ የለበትምና የቅርታ ይቅርታ መጠየቅ አለበት እያለ ነው እንደኔ። ኢሳም ትክክል ነው ነምለው ማለት ነው። ፈኪ ደግሞ እንግዲህ ዛሬ አይታችኋል። ቪዲዮዋን ምን እንዳለች አብረን የምናይ ይሆናል። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኒካሉ አልሐምዱሊላ ረብልዓለሚን። እንዲሁም ክርስቲያን ወገኖች ሰላም ጤና ስትል ብያለሁ። ለቻና አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ ለምታበረታቱ ሁሌ ከልብ ከልብ አመሰግናለሁ። ዛሬ እንግዲህ ፈኪያና አህሙ መጥተዋል፣ ለየብቻቸው ጥላላቸው። እንግዲህ አህሙ በዝህን ያህል ኢሳም ይመልስላታል ብዬ አላሰብኩም ነበረ ልክ በስነስርአቱ ፈኪ የኔ ታናሽ እህት የኔ ታናሽ እህት እህት ነሽ አንቺ፣ እና ልቀበልሽ አልችልም ብሎ በስነ ስርዓት ሊመልስላታል ብዬ ነበር የጠበቅኩት፣ አለ እንግዲህ ኢሳም። እኛ እንደተመለከት ነው፣ እኛ እንዳየነው ነው። አህሙ ልንገርህ፣ አዲሱ አህሙ ማለት ነው፣ አዲሱ አህሙ አልተቀየርኩም ብሏል። ለነገሩ ያክል ማለት ነው። ኢሳም ምንም ያጠፋው ነገር የለም። እንደሚታወቀው ፈኪያ ለኢሳም ሀይ ነብይ ሴቱ ናት። ለዛ መተቃቀፍ የለበትም እና በሌላ መልኩ እንደዚህ መግፋቱ ነው ነው ያልከው አንተ ጋር ያ ትክክል ነው ነው የምለው። በሌላ ማነጋገሩ ምንም እሷን ዝቅ ያደረገበት ነገር የለም። እራሷ ያለችው ነገር ዝቅ ስላረጋት እንጂ ማለት ነው። የሴት ልጅ ክብር የሚነካ ጥያቄ ስለሆነ እንጂ ሌላ ምንም ኢሳም ያጠፋው ጥፋት የለም። ትክክል ነው የምለው እንደኔ ሀባይ ማለት ነው እና አህሙ በዚህን ያህል ልክ የሴት ልጅ ክብር ሴት ልጅ ሀገርና ሴት ልጅ እናትና ሴት ልጅ እህትናት መንካት የለብህም ብሏል። ነገር ግን ምንም ጥፋት የለበትም ነው የምለው አህሙ ደግሞ በፍቅር ጉዳይ የሞት አለ ህይወቱን ያጠፋለ፣ ብዙ ይሆናለ፣ ብዙ ሆናቸዋል። ተሳዳቢዎቹም ብሏል። አዎ አለ፣ እኛ አለ አላልንም። ነገር ግን እሷ በዚህ ልክ ባትወርድ ምን አለ? ስለምንወዳትም ስለምናከብራትም በዚህ ልክ ባትወርድ እነኛ ሴቶች እኮ እነኛ አብዛኛው ሰው ህይወታቸውን አጠፉ እንደዚህ ኮኑ ያልካቸው ሰዎች የራሳቸው ይሆናል ብለው ያሰቡት የሰው ያልሆነ ሊሆን ይችላል ማለት ነው። ፈኪያ ደግሞ የሰው ስለሆነ ነው ይሄ ሁላ ሰው ሊወርድባት የቻለው ማለት ነው። ኢሳምና ኤክራም ያሉበትን ሁኔታ ማንም ሰው ያውቃል፣ እሷም ታውቃለች። እንደዛ ስለሆነ ነው እንጂ ሌላ ወንድ ቢሆን ይሄ ሁላ ስድብ ልታስተናግድ እና ሊወርድባት አይችልም ነበር ነው ማለት እንደኔ ማለት ነው። እንግዲህ ፈኪያ፣ እኔ ከተነሳሁበት አላማ ካሰብኩበት አላማ ወደ ኋላዬ ፈንከች አልልም የምትሰድቡኝም ሁላችሁም ራሳችሁ እያለፋችሁበት ራሳችሁ እየሆናችሁበት ያላችሁ ነገር ነው። እኔ አውጥቼ ስለተናገርኩ ነው ወይ እንደዚህ አላችሁኝ? እኔ በቃ የተሰማኝን በቃ መናገር ያለብኝን ስላፈቀርኩት ንጹህ ልብ ስላለ ትክክለኛ ፍቅር ስለሆነ አውጥቼ ተናገር ያለሁ። በዛ ሰዓትም ይቀበለኛል፣ እሺ፣ የኔ ፍቅር ተቀብልሻለሁ፣ እንዲ ላይ ይፈልጊ አልነበረም እንዲለኝም አልፈልግም። እንደዛ ብሎ ቢቀበለኝ ራሱ ትክክለኛ ፍቅር አይደለም። በሂደት ነው አሁንም ተስፋ አልቆርጥም ብላለች። እንግዲህ ተስፋ የማትቆርጭበት ምክንያት የሚሆነው እንደኔ ለሁለተኛ ሚስትነት ሊሆን ይችላል። ኢሳም እንግዲህ ሁለተኛ ሚስት ከፈለገ እዛ ድረስ ሁለተኛ ሚስትነት አንቺ እሆናለሁ ካልሽ እሱ የሚያቀር ከሆነ ለዛ ሊሆን ይችላል። ነገር ግን ኢሳም እና ኤክራም ተለያይተው እኔን ያፈቅረኛል ብለሽ ከሆነ በጭራሽ እንዳታስቢው ማለት ነው። ምክንያቱም እባካችሁ ሴቶችዬ፣ ክብራችሁን በዚህ ልክ እኔ ጀግንነቷን ካላድንቅ አላልፍም። ሀባይ እንዴት መሰላችሁ፣ ያን ኩላ ተቋቁማ ያንኩላ ስድብ ተቻችላ እንደዚህ መውጣት ማለት በጣም ጀግና ነው እና ከጀግንነቷ ብታካፍለን በዚህ በፍቅር ዙሪያ ሳይሆን በዚህ ሴትነት ክብራችን ዝቅ በሚያደርግ መንገድ ሳይሆን አላሉ አንዳንድ ነገሮች ላይ ማን ነው ጠንካራ እንድንሆን ከምን እንደ ልምድ እንዳገኘችው ከምን የመጣ እንደሆነ እንድታስረዳን። ፕሊስ ፕሊስ ሸር አድርጉልኝ ይህን ቪዲዮን ማለት ነው። ታስረዳን ይሄ ጥንካሬዋ ከምን እንደመጣ ማለት ነው እና እኔ አለች እስከ ዛሬ አፍቅሬ ስለማላቅ ፍቅር ምን እንደሆነ አላቅም ነበር። አሁን አወቅኩት። እንደዚህ ነው ለካ የሚያደርገው። ስታስቡት አለች እንግዲህ ተኝታችሁ ራሱ ስታልሙት እንዴት እንደሚሰማ አለች ማለት ነው። ወይኔ እንደዚህ ነው የሚያደርገው ፍቅር። እኛ ኳ ፍቅርን እናውቃለን። እኔ ግን ማለት ነው አፍቅር እኔ ፍቅርን የማቀው ማለት ነው እንደዚህ እንደ ሴቶቹ አፍቅሬ ፍቅሬን ተቀበለ ብዬ ሳይሆን በቃ ክብርቲን ጠብቄ በስነ ስርዓት ተፈቅሬ፣ በቃ ተፈቅሬ እያፈቀርኩ ሰው ነኝ ማለት ነው። ፈኪዬ አንችኮ ተፈቀር የምትፈቀር ልጅ፣ በቃ ፍቅር የሚገባሽ ልጅ ነሽ። ይሄ ሁላ የወረደብሽ ደግሞ ለምን እንደው ታውቂያለሽ? እንደዚህ ቆንጆ ሆነሽ መፈቀር እየቻለሽ ያፈቀረሽ ሰው እያለ አንቺ ለአንቺ ያልሆነን ሰው አፈቀርኩ ስላልሽ ብቻና ብቻ ነው። ያላችሁት አንቺም አህሙም ያላችሁት በትክክል ያስከዳሉ። የሁላችሁም ትክክል ናችሁ። የሞት አለ አፍቅሮ ስንት ሆናለ። ስራ ያጣ የለም ወይ? በፍቅር ጉዳይ እንደ የሆነ የለም ሁሉም ያላችሁት ትክክል ነው። ምንም አልተሳሳታችሁም። ሁለታችሁም ያላችሁት ነገር ትክክል ነው፣ ያስከዳችኋል ሁላችሁም። ነገር ግን የሰው ልጅ የተስተካከለ በቃ ያለ አቋም ቆንጆ ሆኖ ተፈጥሮ መፈቀር የምትችል ልጅ አፍቃሪዋ እያለ አውጥታ እንደዚህ የሰው የሆነን ሰው የሰውን ገንዘብ እፈልጋለሁ ብሎ መናገሩ ነው። ይህን ኩላ ስድብ ሊያስተናግዳት የቻለው ማለት ነው እና አህሙም ኢሳም ምንም ለአንተ ይቅርታ ወይንም ለፍኪያ ይቅርታ የሚሰራበት ቪዲዮ ምንም የለም። ያጠፋው ጥፋት የለም። እንደኔ ፐርፌክት ነው ምለው አብዛኛው ኮሜንት እያነበብኩ ነበር። ምንም ጥፋት የለበትም። ምክንያቱም ያ ሰውዬ የኒ ሚላት ወደፊት ሚስት የምትሆነኝ ወደፊት ልጆች እናት የምትሆነው ሴት አለች ብሎ ውስጡን ካሳመነ ካፈቀረ ትክክለኛ ለሴት ልጅ መልስ መስጠት ያለበት እንደዚህ ነው። ምንም አላንገላታትም። ምንም አልሰደባትም። ምንም አላላትም። እንደውም ምንድነው ያለው? ክብርትሽን ጠበቂ፣ የሴት ልጅ ክብርትሽን ተግባር ላይ አው፣ በዚህን ያህል ልክ አትውረጂ። ይሄ ሁላ ስድብ ደግሞ የምትስተናው፣ ይሄ ሁላ ስድብ የሚወርድብሽን ነገር አስተካክሊ። ሚዲያ ላይ ለምንድን ነው እንደዚህ የሚሰድቡሽ? ነው ምክር ነው የመከራት። በትክክሉ ማለት ነው፣ ምክር ነው የመከራት ማለት ነው። እና እንግዲህ ፈኪያ ፍቅር አየሁት፣ ለካ እንደዚህ ነው የሚያደርጋቸው ብላለች። እንግዲህ ቀስ በቀስ የአህሙ ፍቅር እንደምትቀበለው እንደምትረዳው ባለሙሉ ተስፋ ነኝ፣ ሀባይ ማለት ነው። ምክንያቱም ፍቅር እንዴት እንደሚያደርገው አይተዋለች ማለት ነው። አፍቅሬ እንደዙ ካልናገር ከምቀር ያንን ፍቅሬን ተናግሬ ከሆነ ሆነ ካልሆነ ሌላ ህይወት ቢጀምር ይሻለኛል። እና ለዛ ነው እኔ አውጥቼ የተናገርኩት ብላለች። እንግዲህ እንቅጩን ተናገረች ማለት ነው። እንግዲህ ያው ያሰብሽው፣ የተናገርሽው ነገር አልተሳካም። ቀጣይ እንግዲህ ከአህሙ ጋር እንደሚሆን ተስፋ አለን ማለት ነው። እንደምትቀበዩ ማለት ነው። ፍቅር እንደዚህ ያደርጋል። ይኸውልሽ፣ ዝቅ ያደርጋል፣ መጽዋትነትን ያስከፍላል። ያንቺን ብቻ ሳይሆን ያንቺን ብቻ ሳይሆን የሞላውን የሴቶች ክብር ያስወርዳል። እንደዚህ ሲሆን እንዳንቺ ደግሞ ማለት ነው፣ በጣም ዝቅ ያስብላል። ሴቶች ይህን ኩላ ስድብ ያስተናገዱብሽ ሴቶችም ወንዶችም ያስተናገዱብሽ ከምን አንጻር ነው? ከሚወዱሽ ተፈላጊ ልጅ ስለሆንሽ ስለምትፈለጊ የሚፈልግሽ እያለ እንዴት የሰው ገንዘብ ላይ ትንጠለጠያለሽ ከሚል አንጻር ነው ማለት ነው። ይህን ኩላ ሊወርድብሽ የቻለው ይህን ኩላ ነገርሽ ጥንካሬሽን በመቻለሽ እኔ መቼም እንደምለው ካላ ደንቅ አላልፍም። ጠንካራ ነሽ። ነገር ግን አህሙም ከመቼም አልለያትም የኔም ሆነች የማንም ሆነች ወጣም ስለተናገራችን ልቆርጥም ፈልጌ ነበር፣ ነገር ግን መቁረጥ አልቻልኩም ብሏል። እሷም አህሙ ከጎኒ እንደሚሆን ባለሙሉ ተስፋ ነኝ አይለየኝም ብላለች። ምክንያቱም ምርጥ ወንድሜ ነው ብላለኝ አብሽር፣ ምንም አልተለያያችሁም አልተለያያችሁም። ድራማ ነው ብለን ነበር ደግሞ አብዛኞቻችን። ድራማ ነው አትበሉ። እኔ በድራማ በዚህ መልኩ ያገኘሁት ገንዘብ ጥንክር ብሎ ይቅርብኝ። ድራማ አይደለም፣ ትክክለኛ ፍቅር አፍቅሬ ነው። ንጹሕ ልብ ስላለኝ አፍቅሬ ያለሁኝ በዚህን ያህል ነው እና እንግዲህ አሁንም ተስፋ አልቆርጥም ብላለች። ሀዋይ እንጠብቃለን እንግዲህ ምን እንደሚፈጠር እያልኩኝ። የዛሬው እንግዲህ በዚህ መልኩ ያው አይታችሁታል። ነካ ነካ ካደረኩላችሁ በቂ ነው። ሀዋይ ሰብስክራይብ እያደረጋችሁ ላይክ ሸር አድርጉ። እንግዲህ ኢሳም ይመልስ ይሆን አይመልስ ይሆን የሚለውን አብረን የምናይ ይሆናል። ሀዋይ የዛሬው ቪዲዮችን ይህን ይመስላል። ፈንዶሾቹ እንግዲህ አብረው ይመጣሉ አይመጡም የሚለውን ቀጣይ የምናይ ይሆናል። እስከዛው ድረስ ሰላም አሌይኩም ወራቱላ ወበረካቱሁ